እንዴት ነሽ ደህና ነሽ ፈጣሪ መስገን የሆነ ጥያቄ ለመጠየቅ ነበረ በሙስሊም ዩቲዩብ ላይ አዳምጬ መሪም እናታችን በቤተ መቅደስ ነው ያደገችው በአንድ ቤት እምነት ውስጥ ነው ያደገችው የሚል ሰማው እንደገና ደግሞ እንደእናንተ እስታዝ አንድ ሲያስተምሩ እሳቸው ምን አሉ? በቤተ መቅደስ ነው ያደገችው አሉ። ያ ቤተ መቅደስ ማን የሚያምንበት የማንስ እምነት ነው? እሱም ማውቅፍ ስለምፈልግ ነው። ያደገችበት ቤተ እምነት ምን ይባላል? የማንስ እምነት ነው? እሺ፣ በአማርኛ ቤተ መቅደስ ትባላችሁ። በይተል መቅደስ ይባላል። የት ይገኛል ከተባለ፣ ቤተልሔም ኢየሩሳሌም ላይ የሚገኘው ነብያቶች፣ የእስራኤል ነብያቶች ሁሉ አምላክ እዛ እንዲሰግዱ አዟቸው ነበር። ተቆሻል ከያዕቆብ ጀምሮ እስከ መሲሁ ድረስ የእስራኤላውያን ነብያቶች ቤይተል መቅድስ እንዲሰግዱ ተዘዋል። ማርያም የዛ የቤተል መቅድስ አገልጋይ እንድትሆን እናቷ ሐና ተስላት ወልዳት ነው። ተቆሻል አይደል? የዚያ አገልጋይ ነበረች። በዘከሪያስ ስር አድጋለች። ዘከሪያስ ነው ያሳደጋት። አላህ በቁርአን ላይ ወከፈላሃ ዘከሪያ ይላል፣ ዘከሪያም አሳደጋት ይላል። ምክንያቱም ማርያም አባቷ ሙቶጣት ነበር፣ እናቷ ወልዳት ያለ አባት ቀርታ ነበረ ተሻን። በዚያ ሁኔታ ላይ ሳለች ዘከሪያስ ተቀብሎ አሳደጋት። ማርያም በዚ ሁ ታደግ ጊዜ በነቢይ እጅ ነው እና ያደገችው በዘከሪያስ እጅ የአምላክን ህግና ስርዓት እንድትጠብቅ እራሷን እንድትጠብቅ ከወንድ እንዳትቀርብ አድርጎ ነው ያሳደጋት።

በእርሷ ውስጥ ግን የመልአኩ ውበት ሳይሆን ያለው የአምላክ ፍራቻ ነው። በውስጧ ላይ የነገሰው የአላህ ፍራቻ በውስጧ ላይ ነግሷል። አይሄ ሰው ውበቱ ሲያምር አላለች። ወዲያው ፈጣሪዋን ያስታወሰችው ያስታወሰች አይደል እና መርየም በዚህ ሁኔታ ነው ያደገችው። ማንም ወንድ ነክቶኝ አያውቅም ብላ ተናገረች። እኔ የመጣሁት ከአምላክሽ ዘንድ ነው አላት መላእኩ ጅብሪል قالت قال انما انا رسول ربك ሊአሃበ ለኪ ጉላመን ዘኪያ ንጹህ የሆነ ልጅ እንድትወልጂ ተልኬ ነው ምን ልሰጥሽ ተልኬ ነው አረ ወሻለ ንጹህ ልጅ ተብሎ መሲሁ ተጠርቷል ንጹህ ልጅ ነው መሲሁ ፍጹም ቆሻሻ ልጅ አይደለም ማንኛውም ህፃን ልጅ በሚወለድ ጊዜ ከሃጢያት ንጹህ እንደሆነ ይገልጣል መሲሁም ከእነዚያ መካከል ነውና ከሃጢያት ንጹህ ነው የአዳም ሃጢያት አለበት አይባልም ህፃን ልጅ ምንም ባልሰራው ነገር አይጠይቅም ከዚያ በኋላ እኔ ወንድ ያልነካኝ ሲሆን ብላ ገለጸች قالت انا يكون لي غلام

ሁን በሚለው በቃሉ እንደሚያስገኘው ነገራት። ገብቶሻል አይደለ? ቃል እየተባለ መገለጽ ያስፈልገው መሲሁ በዝሙት እንዳልተወለደ ለመግለጽ ነው። ዮሐንስ፣ ሰዎች አልተረዱትም። ገብቶሻል አይደል? እርሱ በቃል የተገኘ ነው እንጂ እናንተ እንደምትሉት በዝሙት አልተገኘም እያለ ነው። ምክንያቱም መጽሐፍ ቅዱስ ላይ ራሱ አይተሽ ከሆነ አይሁዶች ከመሲሁ ፊት፣ እኛ ግን የዝሙት ልጆች አይደለንም እያሉ መሲሁን ያሸሙሩበታል። አንተ የዝሙት ልጅ እያሉት ነው። ገብቶሻል? ዮሐንስ እንዲመሰክር ታዘዘ። በቃል አማካኝነት የመጣ ልጅ ነው እንጂ በዝሙት አይደል ነው ብሎ ለዚህ ነው በመጀመሪያ ቃል ነበር ሲላቸው የነበረው በቃል አማካኝነት የተገነኘ ነው እሱ እያላቸው ነው። ያ ቃሉ ደግሞ ከአምላክ ዘንድ የመጣ እንጂ ከማንም አይደለም። አምላክ በቃሉ ያስገኘው ስጋ ወይንም ሰው ነው እያለ እየገለጸላቸው ነው። እና ይሄ ነው እና ማርያም በእስልምና ያላት ቦታ ይሄ ነው። በዘመኗ ከነበሩ ሴቶች ሁሉ ከዓለማት ሴቶች በላጭ ሴት ነች ብሎ አላህ ገልጿታል በቁርአን ላይ። ኢነላሀ አስጠፋኪ ወጠሐረኪ ወስጠፋኪ ዓላ ሊሳ እነሆ አምላክሽ አላህ አንጽቶሻል አላት። መልአኩ ጅብሪል ወይ ገብርኤል ወደ እርሷ መጥቶ አንጽቶሻል። ማለት ከኃጢአት ሁሉ ንጹህ ነች መርየም፣ ለይም አሰላም ንጹህ ነች። እንደ ነብያቶች እንደማይሰሩ ሁሉ እርሷንም እንድትሰራ አላደረገም ኃጢአት የሚገርማቸው። ወካነት ሚን አልቃኒቴን ብሎ አላህ ይገልጻታል። በእኔ ትእዛዝ ላይ ቀጥ ካሉት ነች ይላል። በእርሱ ትእዛዝ ላይ ቀጥ ያሉት ያላመፁት ነብያቶች ናቸው አይደለም

ለአምላክ በጣም ለአላህ ታዛዥ ነበረች ሁሌ ቀንም ሌትም አላህን ነበር የምትገዛው ውስጥ ፋኪ ከማን ላ ኒሳ ልዓለሚን ከዓለማ ሴቶች ሁሉ በፅድቅ ተመርጠሻል ተባለች ማንም እርሷን የሚስተካከላ ሴት የለበ ዘመን ነቢይ ሙሐመድ ሰለላሁ ዓለይሂ ወሰለም ስለ ማርያም ምን አሉ ከተባለ በምድራዊ ህይወቷ ምሉእነትን የተጎናፀፈች ሴት እርሷ ነች በመጀመሪያ ብለው ገልጸውላታል ሐዲስ ላይ ምን አሉ ነቢይ መሐመድ ሰለላሁ ዓለይሂ ወሰለም

በምድራዊ ሕይወቷ ላይ በቃ ምሉእነትን ተጎናጽፋለች። በቀጣዩ ዓለም ስላላት ሕይወት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። ስለ መርየም ምን አሉ? አፍበል ኒሳ አህል ልጀነህ አርበዓ ወሁም መርየም ወአስያ ወፋጢማ ወኸዲጃ፣ አሉ የጀነት ታላላቅ በላጭ ቁንጮ የሚባሉ ሴቶች አራት ናቸው አሉ አንደኛ፣ መርየም፣ አስያ፣ ፋጢማ፣ ኸዲጃ። ሆነ እነዚህን ተናግረዋል ነብያችን ሰለላሁ ዐለይሂ ወሰለም። እና ይቺ ነች መርየም ብሎ ማለት መርየምን አላህ ስብሀነው ተዓላ የመመናት ሴቶች አርአያ ነች ብሎ ገልጿታል። ይህን ይመስላለሽ ወንድም። እና በዛ ሰዓት የነበሩት ነቢያቶች ምን እያሉ ይሰግዳሉ? ምን እያሉ ይሰግዳሉ? ወይስ በምንኛ እምነት ነው የሚኖሩት? በምንኛ ስለ ለምሳሌ ሁ በሙስሊምና በክርስቲያን ነው የሚኖሩት? በምንድን ነበረ ክል ማሳድጋት ነበረው? በጣም ጥሩ። በዚያን ጊዜ የነበሩ ነቢያቶች ሲመሩበት የነበረው ዲን ሃይማኖት ምንድን ነው ከተባለ፣ ኢስላም ነበር። አምላክ አላህ ስብሃነሁ ወተዓላ ይሄን የቀደምት ነቢያት ያለፉት ነቢያቶች ሁሉ ሙስሊም እንደሆኑ ይነግረናል ይነግረናልሻል። ይህ ነው። ሐዋርያቶችም ልክ እንዲሁም ኢስላም ብሎ ማለት በነገራችን ላይ ሌላ አይደለም፣ ለአንድ አምላክ ታዛዥ በሆን ማለት ነው። ለአንድ አምላክ ይገዙ ነበር ሐዋርያቶች። መሲሁም ይሄን ነው ያዘዘው እና መሲሁ ምን አላቸው? ወኢዝ አውሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትዕዛዝ ቃሌን ባስተላለፍኩ ጊዜ ል አምላካችን እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ መኑ፣ እንዲሁም ደግሞ በላኩላችሁ መለእክተኛና ነቢይ መኑ አልኳቸው ነው ኢየሱስም ከዚያም ሐዋርያቶች ምን አሉ? ቃሉ አመና አምነን አላሉ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ ይላል። ስለዚህ ሐዋርያቶች ሙስሊሞች እንደሆኑ ቃል በቃል በግልጽ ይናገራሉ። እነ አብርሃምም እነ ሙሴን፣ እነ ዳዊት፣ እነ ሰለሞን እነዚህ ሁሉ ቀደምት ነቢያት ሙስሊሞች እንደሆኑ ተነግሯል። በዚህ መንገድ ላይ ነበሩ ማለት ነው። እሺ፣ አመሰግናለሁ። አንተም አመሰግናለሁ።